ዛሬ በአማርኛ አሰባችሁት ግን ደግሞ በእንግሊዝኛ ኮንቨርት ለማድረግ ትንሽ የሚከብዳችሁን ነገር ሲምፕሊፋይ ለማድረግ ነው ይሄን ይዤላቸው የመጣሁት። እስፔሻሊ ጀማሪዎች ከሆናችሁ እንግሊዝኛችሁን ቆንጆ ለማድረግ ወይም አንድ ስቴፕ ከፍ ለማድረግ እኔን ነገር ብትጠቀሙያቸው በጣም ቆንጆ ነው የሚሆኑት። እስከ መቼ ነው በአማርኛ እያሰብከው በእንግሊዝኛ ለመተርጎ የምትቸገረው? ለምሳሌ እስኪ ይህንን ተርጎ አሸናፊ፣ በዚህ በኩል ስታልፍ ቤት ጎራበል። እንዴት ነው ምልክ? በዚህ በኩል ስታልፍም አለ ጎራበልም አለ ኢንግሊሽ ምንድን ነው እስኪ ትራይ ጎራበል። ረ ጎራበል ጎራበል፣ አታቅም። እሺ በዚህ በኩል ስታልፍ ጎራበል። በዚህ በኩል ስታልፍ ወይኒ ኦ አራር አውንድ፣ ወይኒ ኦ አራር አውንድ። እሺ ጎራበልን አታቅም፣ አላውቅም። ሌላ ደግሞ ሁለተኛ፣ ቤት ስኳር አለቀ እንዴ ነው የምትለው? ቤት ስኳር አለቀ። ኖ ሹገር፣ ኖ ሹገር። ስኳር የለም ነው። ዜሪዝ ኖ ሹገር ኢን ዘ ካን። እሺ እሱ ስኳር ማስቀመጫው ስኳር የለም ነው አለቀ። የምትለዋ ፊኒሽ ነው የምትለው ይረዝማል። አየሀ ይሄ ነው ችግሩ። በአማርኛ ታውቀዋለህ ግን ስተረጉሙ ይከብድሃል አይደለ? ይረዝማል። ፕላስ ልክ ይሆን ካይመስልህም ይውሉ ዚር ኮንፊደንስ። ስለዚህ ዛሬ ይሄኛውን በደንብ የሚፈታ በአጭሩ እንዲህ ብለ አማርኛውን ቀጥታ ወደ እንግሊዝኛ ገልብጠን እንደምታወራ እናያለን ማለት ነው። ዛሬውን ማስተምራችሁ ስለ ፍሬዝል ቨርብ ነው። ዛሬ ይዤላችሁ የመጣሁት አምስት ኮመን የሆኑ ፍሬዝል ቨርቦች አሉ። ስለዚህ እናንተም ራሳቸው እየፈተሻችሁ ከኛ ጋር ቆዩ። ፕሊስ ዶንት ፎርጌት ቱ ፓርቲስፔት። አሸናፊ እዚህ ጋር አብሮኝ አለ። እሱ ሲመልስ እናንተም እሱን እየመሰላችሁ ፓርቲስፔት አድርጉ ማለት ነው። ሶ ሌስ ጌድን ቱ ቪዲዮ። እሺ፣ ስለዚህ የምናየው ዛሬ ስለምንድን ነው አልኩ? አሸናፊ ስለዚህ ው ምን ማለት ነው? ዲፋይን ኢት ፍሬዝ ማለት ው ሀረግ ነው ሀረግ ነው። ቨርብ ደግሞ ግስ ነው። ው ግሳዊ ነው ሀረግ ዱ ዱ ለምን መማር ያለብን? እነሱን ምን እንደሚጠቅሙን፣ ልዩነት ወይም ምንድነው ዩኒክ የሚያደርጋቸው? አሁን እንዳልሽው በአማርኛ አንዳንዴ የሆነ ቀጥታ ትርጉም የሌላቸው ቀጥታ ያልተረጉማቸው እንግሊዝኛ ወርዶች አሉና እነሱን ነው የምናውቅበት። ፈሊጣዊ ንግግር ፈሊጣዊ ኢዲዮማቲክ ኤክስፕሬሽን። እነኚህ እንዳልከው ግሳዊ ሀረግ ነው፣ ግን አሁን እዚህ ጋር ዩኒክ የሚያደርገው ነገር ንድሮፍሬዛል ቨርብን ዊ ዶንት ትራንስሌት ተም ዳይሬክትሊ ቀጥታ ለምተረጉማቸው የራሳቸው ዩኒክ የሆነ ትራንዝሌሽን አላቸው ማለት ነው። እሱ ነው ዩኒክ የሚያደርጋቸው። ንድ አዚዩ ካን ሲ ፍሬዝ የሌለ። አንድ ቃል ብቻ አይደለም፣ እዚህ ጋር የምንማረው ማለት ነው ሁለት፣ ኦር ሶስት ቃላቶች አንድ ላይ ያላቸው ትርጉም ነው የምንማረው ኢንስተንድ። እሺ፣ ስለዚህ የመጀመሪያው የምንማረው ኢዝ ለሚቴሌኑ ሀሪክ፣ እና የምታውቀው ከሆነ ትነግረኛለህ፣ መንከባከብ። እኔ እንግሊሽ ምንድን ነው መንከባከብ? እሱን አውቀዋለሁ። እሺ፣ ምንድን ነው? ቴክ ኬር፣ ቴክ ኬር። እሺ፣ ቴክ ኬር ካልኩ ተንከባከብ እያልኩ ነው። ተጠንቀቅ ነው፣ ተጠንቀቅ ነው። እሺ

ሉክድ አይደለ? ስለዚህ ሉክድ አፍተር ማለት ትችላለ ማለት ነው። ስለዚህ በሉክድ ነው የምትነግረኝ፣ ያለፈ ስለሆነ። አክስቴ ማይ አንት፣ ማይ አንት ሉክድ አፍተር ሚ፣ ሉክድ አፍተር ሚ ልጅ እያለው ወይና ወይዘ ቤቢ ግድ ሉክድ አፍተር ሚ ግድ። እሺ፣ ለምሳሌ ደግሞ አንተ ከሆነ ከተማለቀለ ትሄድ ነው አሉ እና ውሻ አለክ፣ አይደለ? ባለፈው ነግረህን ነበር። ሲምባ የሚባል ውሻ አለክ። ስለዚህ ሲምባን ተንከባከቢልኝ፣ እንዴት ነው የምትለኝ? ፕሊዝ ሉክ አፍተር ሲምባ። ሲምባ እስኪ ሳይ፣ አይደለ? ግን ፕሊዝ ሉክ አፍተር ሲምባ። ስለዚህ ባክሽ ሲምባን ተንከባከቢልኝ እያልክ ነው ማለት ነው። እሺ፣ እንከባከብላለን፣ ችግር የለውም። አይ ዊል ሉክ አፍተር ፎር ሲምባ። ፎር የለማ። አይ ዊል ሉክ አፍተር ሲምባ ሲምባ እስኪ ሳይደገ ኢትስ ኦኬ አይ ዊል ሉክ አፍተር ሲምባ ፎር ብለው ምንድን ነው ችግሩ? ፎር የለማ በቃ ሉክ አፍተር መንከባከብ ነው። ፎር ለምን ይገባል እዚህ ጋር? ለሲምባ ፎር ምንድን ነው ለአደለች ስለዚህ ለሲምባ እንከባከባለው ነው ሲምባን እንከባከባለው ነው የማትበለው ሲምባ እንምናረገው ኦብጀክት ጋር ሲሆን እሱን ተቀባይ እንደሆነ ያስታውቃል ሲባደል አስፓርታር ሊቀባው ዛት ሜክስ ኢት ኤን ኦብጀክት እሱን እያለን ነው የሚሆነው ማለት ነው ስለዚህ ፕሊስ ሉክ አፍተር ሲባል ሹር አይ ሉክ አፍተር ኢት እላለው ማለት ነው ኢት እንስሳ ስለሆነ ወንድ ብለካሰብ ሂም ማለት እችላለሁ ስለዚህ ሉክ አፍተር ምንድን ነው መንከባከብ ስለዚህ ገብተዋል እሺ ሁለተኛው ደግሞ ዘር ሞስት ኮመን ፍሬዛል ቨርብ ደግሞ የውን ነገር ሲያልቅብ ለምሳሌ ሴ ቤት ውስጥ ስኳር አለቀ፣ ኦር ደግሞ ጨው አለቀ ስትል ነው የምትለው። ይሄ ደንዊዝ አይ አም ደንዊዝ ሹገር ኖ፣ ያኛው ይሄ አይ ፊኒሽ ጨረስኩት ትችላለህ። ግን ላይክ እንትኑ አለቀ፣ ጨው አለቀ። እኔ ጨረስኩት ሳይሆን ጨው አለቀ ማለት ስንፈልግ ማለት ነው። ፍሬዝል ቨርብ ኢዝ ኮልድ ራን አውት ኦፍ ይሄ እንደውም ሶስት ቃል ነው ግን የምታረጉመው ላይ የብቻ አይደለም ቅድም እንዳልኩ ዩኒክ የሚያደርገው ነገር ምንድን ነው አውት ቱጌዘር እንጂ ራን መሮጥ ነው አይደለ ውጭ ነው ስለውጭ መሮጥ እያወራን አይደለም ማለት ነው እዚህ ጋር የሆነ ነገር እያለቀብኝ ነው ማለት ነው ስንፈልግ ዊ ዩዝ ይችኛዋል ስለዚህ እንዴት ነው አለቀ የምትለው ጨረስኩ ወይም አለቀብኝ አይ ራን አውት ኦፍ ሹገር። አይ ራን ያለፈ ስለሆነ ኤት ሆናለች አይደለ። አይ ራን አውት ኦፍ ሹገር ሹገር። እሺ ለምሳሌ ስልኬ ባትሪ እየጨረሰ ነው፣ በላይ ማይ ፎን አሁን እየጨረሰ ነው ሲሆን እንደት እናደርገዋለን? ማይ ፎን ኢዝ ራኒንግ አውት ኦፍ ባትሪ ስለዚህ ያለቀብኝ ነው ስትል ደግሞ ኮንቲንየስ ታረገዋለህ ኢዝ ራኒንግ አውት ኦፍ ታረገዋለህ ማለት ነው። አለቀ ከሆነ ግን ራን አውት አለ። እሺ፣ ወር አባውት ያልቅብሻል ስትልስ ዩዊል ራን አውት ኦፍ ብለሽ እቃውን የምታስቀምጠው ለምሳሌ፣ ዜት ያልቅብሻል። ያለቀውማ እቃው ነው። ዩዊል ራን አውት ኦፍ ኦይል ያልቅብሻል ዘይቱ ያልቅብሻል፣ ቆጥበሽ ተጠቀሚ። ኦብጀክቱ መጨረሻ ላይ ነው የሚያልቀው፣ ነገር መጨረሻ ላይ ዩ ዊል ረን አውት ኦፍ ምንድን ነው ዘይት፣ ኦይል። ቀስ ብለሽ ተጠቀሚ፣ ቆጥበሽ ተጠቀሚ። ሙሉውን ነው የምፈልገው። ዩ ዊል ረን አውት ኦፍ ኦይል፣ ፕሊዝ ዩዚት ዋይዝሊ ዋይዝሊ ሴፍሊ ልነበርዋይዝሊ እድጋሞ ግን ዶንት ካውንት ወርድስ አሸናፊ ሁሉ ምልክ ቶሎ ማለት ሞከር። ስለዚህ ራን አውት ኦፍ ምንድነው ቱ የሆነ ነገር ስንጨርስ ዩዝ አፕ አድርገን ስንጨርስ ምን ይባላል? ራን አውት ይባላል ማለት ነው። እሺ ሶስተኛውና ደግሞ ዋነኛው አደር ዋን ምንድነው የምትለው መሰል የሆነ ነገር ስታክ ስደርስበት ለምሳሌ አሁን ያወቅኩትኝ መውለዷን እንዴ ነው የምትለኝ? ለምሳሌ ዮር ፍሬንድ ሺ ጌቭ በርት እና አሁን ያወቅከው እሱን ነገር እንዴ ነው የምትነግረ ይለኔ አይፊገርድ አይፊገርድ አውት ትንሽ ቀነስ የሆነ ፊገር አውት ሲሆን የሆነ ተደብቆ ያገኘውን ነገር ነው ፊገር አውት የምትል አይኖ አይኖ ጀስታው ሌላ አለ። ልክ በፊገር አውት በፊገር ፋታ ሌላ አፈልግና የሆንe ነገር አውት ማግኘት ምንድን ነው ማግኘት፣ ፋይንድ አውት አይመጣልሽም እኮ እንደዚህ ስታወሪ። ከስትማረው ነው ይመጣል። የሆነ ሰው ሲነግርሽ ይመጣለሽ። ስለዚህ ፋይንድ አውት ኢስ ቱ ዲስከቨር የሆነን ትሩት ስታውቅ ፋይንድ አውት ትላለ ማለት ነው። ስለዚህ አሁን ያወቅኩት ስትል ጀስትን ጨምረ ነው የምትነግረኝ። አሁን የፋይንድ ፓስት ማን ነው? የፋይንድ ፓስት ማን ነው? ፋውንድ አውት። ስለዚህ አሁን ስትል ደግሞ ጀስት ነው የምትጨምረዋለሁ። አሁን ያወቁት አይደል ያልኩህ። እሱን በልልኝን ወለደች

ኢንፎርሜሽን መስጠት የፈለግከው አሁን ማውቅህን ወይስ አሁን ሞለዷን? ኦኬ ስለዚህ ሚኒንግ ዲፍረንስ ያመጣል። ግራማቲካሊ ኢትስ ኮሬክት ይቻላል ግን ኢንፎርሜሽኑ ግን ይለያያል። አሁን ያወኩት ሞለዷን እያልክ ነው ማለት ነው። እሺ ዋን ኤግዛምፕል በራስህ ጨምርልኝ። በፋውንድ አውት ይ አይል ፋይንድ አውት የሚስቴክ ኤክሰሌንት። ስለዚህ እነኚህ ሶስት ናቸው። ሁለት ብቻ ነው የሚቀሩን ን እሺ፣ አራተኛው ደግሞ ለምሳሌ ዩ ሃ ፍሬንድ፣ ሁሌ የሆነ አሪፍ አሪፍ አይዲያ የሚያመጣ፣ ለምሳሌ ለመዝናናት ሊሆን ይችላል። ስለዚህ እሱ ልጅ አሪፍ የሆነ የትሪፕ አይዲያ አመጣ ስትል እንደት ነው የምትለው? የመዝናናት አይደለም ያመጣው የስራ ነው፣ የስራ ሰው። እሺ፣ ለቢዝነሳችን ጥሩ የሆነ አይዲያ አመጣ እንዴ ነው ምትለኝ? ሮ ብሮት አስ አመጣን ነው እሱ አመጣን ነው። ብሮት ጉድ አይዲያ ብሮት ጉድ አይዲያ እሺ፣ አመጣለን ሌላ ሌላ ትብሪን እ ብሪንግ አፕ እንደው ያሰብከው ሌላ አለ። ልክ እንደሱ መምጣት ምንድን ነው ሊትራሊ መምጣትም

ስለዚህ come up with ስንል የሆነ ነገር ማምጣት አይዲያ ማምጣት። ልክ እንደዚህ ማንን ነበር ያልከኝ bring up? ግልጽ ነው። the last one the least ደግሞ የሆነ ቦታ እግር መንገድህን የሆነ ቦታ ጎራ ትላለህ አይደለ? እንግሊሽ ምን ይባላል እሱ? ለምሳሌ አሁን አያት አካባቢ ከሆንክ ክላስ ባይኖርህም ጎራ በል ምናምን ስልህ ሀው ዱ አይ ሰይ ዛት? እግር መንገድህን ጎራ በላ ሂድ ጎራ ወንድ ባድ ነው አለው። እንዲ እንግሊዝኛ ፈረንጅ ጎራ ይላል ይላሉ፣ እነሱ ከስንት አንዴ ልንጋልንገርህ በቃ ካላወቅኩ ጎራ ማለት ጣል ማድረግ፣ ራስህን ጣል አድርገው። እና ስለዚህ ድሮፕ ባይ ማለት ጎራ ማለት ማለት ነው። ኦኬ፣ እሺ። ስለዚህ አሁን ኤግዛምፕሉን ንገረኛ ፕሊስ። ድሮፕ ባይ ፓስ ባይ ምንድን ነው? ፓስ ባይ ስታልፍ ፕሊስ ድሮፕ ባይ ስ ወርክ ማለት ትችላለህ። እሺ ወደ ስራ ሲሄድ ጎራ ል አለው

ኦ ኤሪን ዋስ ፍር ቱደይ። ዛሬያ የምጠወላችሁ አምስት በደንብ ይጠቅማቸኋል የማሰባቸው ነው ግን ብቻ ስላልሆኑ ጎታር ቴሌግራም ቻንል እዛ ላይ ደግሞ አምስት ደሞ አስር ጨምሬ በደንብ በኤግዛምፕል በአማርኛም በእንግሊዝኛም እንዳለ ጽፌ አዘጋጅላቸኋለሁ እዛ ላይ